አሰላሙ አለይኩም ወራህመቱላሂ ወበረካቱ ፉድና የተከበራችሁ የዛሬ ቶፖት ቤተሰቦቼ፣ እህቶቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ይዤላችሁ ደግሞ የመጣሁት የመጣሁት ወረገ ይነብ ነው። ወረገ ይነብ የሁላችሁም እንደምትወዱትና እንደምንወደው እናውቃለን። በጣም አድካሚ ስራ ቢሆንም ወረገ ይነብ በጣም ነው የሚጣፍጠው። ሮዝ መስሪ ፓፕሪክ ማን ነው ሮዝ ማስሪ፣ ቲማቲም፣ ሽንኩርት ቲማቲም ድልህ ወይም ሳልሳ ቅጠላ ቅጠሉ ደግሞ ነአነአ ብግዱንስና ኩዝበራ፣ ኩዝበራ ናሽፉም ቢሆን እርጥቡ ቢሆን ይመረጣል። እሱን አድርጋችሁ ቅመማ ቅመም ደግሞ ሙሸከል ቅመም እንዳትጨምሩ፣ አያስፈልግም። ለወረጌነ ሙሸከል ቅመም አያስፈልግም። የሚያስፈልገው ምንድን ነው? በየአይነቱ ለምሳሌ እነ ባብሪካ እነ ማጂ ከሞን ምናምኖች ናቸው። እና ሙሸከል ቅመም እንዳትጨምሩ። እዚህ ጋ አሁን ወደ ድስቱ ላይ የሄደላችሁ ነው፣ ነጭ ሽንኩርት፣ አፎን፣ ቲማቲም ንትኒ፣ ወይ ዛሬ ምናከይ ቲማቲም እና ሽንኩርት፣ ድንች ናቸው ያዘጋጀውት። ይሄ ጋ እዚ ጋ ፍሬዘር ባለቀ ዛዝ ፍሬዘር አስገብቸው ተልጅ ሆኗል። ሌላ እንዳይመስላቸው ሰወዳቸው እዚህ ጋር ደግሞ ሶሶ ቲማቲም፣ ብላክ ፔፐር ወይም ፍልፍል አስዋድ፣ ዘይዘይቱን በጣም ወሳኙ ደግሞ አውራው ድብስርማን ነው። ሳልሳን ሞቅ ውሃ ሞቅ ሞቅ ውሃ መሆን አለበት። ሞቅ ባለሆነ የምትበጠብጦ ድብስርማን እንዳትረሱ። ፍቶች ይሄ ከዛ ሳህኑ ላይ ማን ነው ድስቱ ላይ ድርድሬ መጣው ይሄው እዚህ ጋር ደግሞ አስገብቻለሁ። ያው እዚህ ጋር ነጭ ሆኖ እንትን ነው ተልጄ ነው። ፍሬዘር አስገብቸው ነበር አለቃ የግድ ፍሬዘር ነው የምታስቀምጠው። ለምዶ አለቃ ለአንድ ቀን እኮ ነው የሚገርማችሁ ነገር። እና ወዶች ላይክ እያደረጋችሁ ላይክ ላይክ ላይክ እንዳትረሱ፣ በእናታችሁ ላይክ። ምንም የለውም ላይክ አድርጉኝ። ይሄን ከሰራው በኋላ በጣም ነው እኔ ያወራው ስራውን ነው እንጂ የማልወደው አድካሚ ስለሆነ፣ በጣም ነው የሚጣፍጠው። በጣም ነው ደሞ ይዋጣልኛል። ወረጌ ነው ሲሰራ ማሻላ ሎሚ፣ እንደ ለይሙን እንዳትረሱ። ሎሚ ወሳኝ ነገር ነው፣ ሎሚ፣ ሎሚ ባይኖራቸውም ደሞ እንትን ብትጨምሩ መልካም ነው፣ የሚልህ ለይሙን። እዚህ ጋር ሳህንም እንዳትረሱ፣ ሳህን አድርጉ። ከዛ በጎነ ዳቦ ዳቦ እየጋገርኩ ነው ዳቦ ቡና መጣ ስለነበረብኝ የምጣ የብረምጣድ ዳቦ የመጥበሻ ዳቦ ነው የሚባለው። የመጥበሻ ዳቦ ስኬን የማረው ሻ ያላት ይባረከላ የቡና ቁርሴ ናት ነው ቶሎ እንብላ። በከካሜራ ጀርባ እና ወዳቸኋለው እንግዶች ይህ በጣም ለማመሰግ ነው። ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ። ጀማሪ ነኝ። ያው ሲመቻችልኝ፣ ያው አሁን ትንሽ ከያለሁበት ሁኔታ አስቸጋሪ ነውና እንደፈለኩኝ ቪዲዮ መቅረጽ አልችልም። ለዛ ነው ወደዚህ ቅርብ አድርጌ የማሳያችሁ። ይቅርታ አድርጉልኝ ውዶችዬ፣ እወዳችኋለሁ። ላይክ እንዳትረሱ። እስከዛው እስኪ አበረታቱኝ፣ አበረታቱኝ። አመሰግናለሁ። ደህና ሆኑልኝ። በቀጣይ ቪዲዮ እንገናኝ። ቻው